ሲኖዶሱን መንፈስ ቅዱስ ላይመራውም ይችላል። አንዳንድ ጊዜው ሲኖዶሱን መንፈስ ቅዱስ ይመራዋል እንላለን፣ ላይመራውም ይችላል። ስለ ምጉዳይ ሲወይኑ መንፈስ ቅዱስ የሚመራው ካንሰር ሰውን ከገደለ በላይ ሉተር ገድሏል። ዓለምን ካንሰር ከጎዳው በላይ ሉተር ዓለምን ጎርቶታል። ምክንያቱም ካንሰር ቢጎዳ ስጋን ነፍስን አይጎዳም። የሉተር አስተሳሰብ ግን ጭራሽ ነፍስንም ይዞ የሚሄድ ዲያቆን ሄኖክ ኃይሌም ያልጠበቀው ጥያቄ ገጠመው። የምታስተምረውን ሰዎች እንደሚሆኑት ተምረው ከአንተ ህይወታቸውን እንደሚመሩት አንተ የምታስተምረውን ትኖራል። የተወዳቸው የሰዎቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህንን መረጃ ሁላችሁም ላይክና ሼር በማድረግ እንድትጀምሩ በትትና ይጤኩኝ። በቀጥታ ወደ ጥንክራችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስኬኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። ወላዲተ ቃለ አምላክ አቁራይ ተማሳሪ ተምረት ቅድስተ ቅዱሳን ንጽሕተ ንጹሓን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን ደየ ማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህንን መረጃ ሁላችሁም ላይክ በማድረግ ሼር በማድረግ ሁላችሁም እንድትጀምሩ በትትና የጤኩኝ በቀጥታ ወደ ያስኩት የቪዲዮ መረጃዎች ነው የማምራው። ስጋው ደሙን የተቀበለ እንደሞተ ሞተ አይቆጠርም። ደስ የሚያሰኝ አስተምሮ ተከታትለን እንመለሳለን። አንድ ሰው ሰባ ሁለት ቋንቋ የተናገረበት ቀን መቼ ነው? መንፈስ ቅዱስ ይወረድበት ቀን። ስለዚህ ያ ቀን የቤተክርስቲያን የልደት ቀን ሐዋርያት መንፈስ ቅዱስ ይወረድላቸው መጀመሪያ የሚያውቁትን የዕብራይስጥን ቋንቋና ሌላ ተጨማሪ ሰባ አንድ ቋንቋ በአጠቃላይ ሰባ ሁለት ቋንቋ አቀላጥፎ የተናገሩበት መቼ ነው መንፈስ ቅዱስ በወረደበት ቀን ነው ስለዚህ ይሄ ቀን የቤተክርስቲያን የልደት ቀን ይባላል ማለት ነው የካቲት ስምንት ቀን ልደተ ስምዖን ብላ ቤተክርስቲያን ባል ታከብራለች የካቲት ስምንት ቀን አሁን ስምዖን የተወለደበት ቀን አይደለም እንዲሁም የሞተበት ቀን ነው በነገራችን ላይ ነገር ግን ኢየሱስ ክርስቶስን ሳያይ እንዳይሞት መንፈስ ቅዱስ ነግሮት ስለነበረ ኢየሱስ ክርስቶስን ካየና ከታቀፈው በኋላ እንደ ዋሊያ ዘለለ እሱ ደግሞ ምንድን ነው ያለ? ዜ አሮ ለገብረከ ዛሬ ባሪያን አሰናበተ፣ እስመ ርእያ አይንቴ አድህኖተከ፣ አይኖቼ አንተን ትድግና አይተዋልና። በቤተክርስቲያን እኮ ስጋውን ደግሞ ተቀብለ የሞተ ሰው እንደሞተ አይቆጠርም። በእኔ ያመነ ቢሞትም ያው ነው ብለዋል አይደል? እና ሰው የታደሰበት ቀን፣ እውቀትን ያገኘበት ቀን፣ ድንቁርናን ያራቀበት ቀን የምን ቀን ይባላል? የልደት ቀን። ይህ መጨረሻ ድንቁርና ደግሞ የጠፋበት መቸ ነው? መንፈስ ቅዱስ የወረደበት ቀን። ይህንም ትምህርት ያስተማረው ታላቁ የቤተክርስቲያን ሊቅ ዮሐንስ አፈወርቅ ነው። መንፈስ ቅዱስ በሐዋርያት ካደረባቸው በኋላ አንደኛ ከበሌት ታደሱ ማለት ከርጅና ታደሱ ሁለተኛ በእውቀት ጎለመሱ ሶስተኛ ፍርሃን የነበሩ ጥዋኑን ጨካኞቹን የማይፈሩ ሆኑ አራተኛ አንድ የዕብራይስጥ ቋንቋ ብቻ ያውቁ የነበረ ሰባ አንድ ቋንቋ ተጨመረላቸው መቼ ነው የሆነው መንፈስ ቅዱስ በሐዋርያት ላይ ካደረ በኋላ ለዚህ ደግሞ ቅዱስ ዳዊት አስቀድሞ ትንቢቱን ተናግሯል መዝሙር 67 ቁጥር 18 ላይ አረገ ውስተ አርያም ወከ ፄዋ ምርኮን ማርከህ ወደ ሰማይ ወጣ ካለ በኋላ ምንድን ነው ያለው? ሀብከ ጸጋከ ለጓለማ ያው ለሰው ልጆችም ጸጋን ሰጠ ማለት ምንድን ነው ሀብተ መንፈስ ቅዱስን ሰጥ እጅግ ደስ የሚያሰኝ ነው። ቅዱስ ቁርባንን የተቀበለ እንደ ሞተ አይቆጠርም። በተለይ በዓለ ጰራቅሊጦስ ላይ የመንፈስ ቅዱስ የወረደላቸውን ዋቢ በማድረግ ነው መምህራችን በስፋት ያስተማሩት። በእውቀት የጎለመሱበት ከእርጅና የታደሱበት ጥንካሬና ከፊት ሆኖ መሟገትን ያገኙበት ቀን ነው በማለት መምህራችን አስተምሯል። ዲያቆን ሄኖክ ኃይሌ በአንድ ኢንተርቪው ላይ ያልጠበቀው ነገር ገጠመው። የድም ተጠየቀ። ምንድን ነው ጥያቄው? እሱስ ምን መለሰ? ተከታተሉን እንመለስ። ይሄ ደግሞ ከባድ ጥያቄ ሊሆን ይችላል። የምታስተምረውን ሰዎች እንደሚሆኑት ተምረው ከአንተ ህይወታቸውን እንደሚመሩት አንተ የምታስተምረውን ትኖራለህ ስ አው ብልሽ ደማታም ተስፋ ራ አንደኛ ብኖረው ኖረዋለሁ ማለት የመጀመሪያው ነገር ማለት ያለመኖር አንዱ ምልክት ኖረዋለሁ ማለት ነው። ግን ቢያንስ እጥራለሁ፣ የመጀመሪያው አምንበታለሁ። በጣም እንደው መኖር አለመኖሩ እንትተ ነው። የኦኩፔሽናል ሀዛርድ የሚባል ነገር አለ። ሰው ሙያዊ ግዴታ ይዞት የሚላቸው ነገሮች እኔ በግሌ በጣም አምንበታለሁ። እረፍት የሚሰጠኝ እውነት አለበት፣ የምናስተምረው ትምህርት ውስጥ፣ መጽሐፍ ቅዱስ ውስጥ፣ ቃለ እግዚአብሔር ውስጥ እና የሆነ አይነት ሰላም አግኝቼበታለሁ። እንግዲህ ትልቁ ውጤት እሱ ስለሆነ ማለት ነው። ከዛ ውጪ የተሻለው መጽሐፍ ቅዱስ የተሻለው የአኗኗር ጥበብ ያለበት መጽሐፍ ነው። ይህንን በጣም አምንበታለሁ እና እጥር አለው ግን ኖሮ አለው ለማለት የሚያስችል ድፍረት የለኝም። አንድ አባት የተናገረው መዋስ ግን ይችላል። ርቱ ሃይማኖት የተባለ አባት፣ ሶስተኛ አራተኛው ክፍለ ዘመን ላይ የነበረ ኢትዮጵያዊ ጸሐፊ ነው። ምን አለ? የምታስተምረውን አንተ አትኖረውም አትፈጽመው እና ለምን ታስተምራለ ትሉኛላችሁ። ግን አይሁድንም እኮ የሚናገሩትን ስሙ፣ ሚኖ ህይወታቸውን አትዩ ብሎ የለ ወይ እኔ ከአይሁድ አንሳለ ወይ ይልና ባይሆን የምናገረውን እንድኖረው ጸልዩልኝ ያለውና እኔም ጸልዩልኝ እንደውም ማስተልክ ከሐዋርያት እንደተዋስነው እኔ አስተምሬ ተናግሬ ተጣልኩ እንዳልሆን በጣም ብዙዎች በተናገሩት ቃል ሳይኖሩ ቀርተው በተለይ መጨረሻ ላይ እስከ መካድ የደረሱም ሰዎች አሉ ስለዚህ እንደው በሙሉ ልብ እኔ በፍጹም ብዬ እንደ ጴጥሮስ ዝቼ በኋላ ክጄ እንዳላፍር እኔም ለሌሎችም አገልጋዮች መጸን ላይ ያስፈልጋል እንጂ የተሻለው ግን የህይወት መንገድ መጽሐፍ ቅዱሳዊ መንገድ የተሻለው የአኗኗር ሞዴል እንደሆነ ያሰማኝ። መልካም። አሁን ለጠየኩ ጥያቄ ጠቅስ ስታስደግፍ ነው ትዝ ያለኝ። ብዙ ጊዜ ያኔ ዲያቆን አብርሃም፣ አሁን ደግሞ ቀሲስ አብርሃም፣ አሁን በሀገር አሜሪካ የሚኖር ወንድማችን ጓደኛችን ጠቃሽ እንላሃለን። በምናወራው ወሬ ላይ ብዙ ጥቅስ ማለት ከወሬው ጋር የሚሄድ ጥቅስ ስለምታመጣ እና አንዳንድ ጊዜ እያወራን ይሄስ ጥቅሳለሁ እንላለን፣ ና ልክ ለዛም ትጠቅሳለ እና የማስታውሰው ቴሌቪዥን የማህበረ ቅዱሳን ቴሌቪዥን ሲመሰረት ለስቱዲዮ የጠቀስከው ጥቅስ ነበር። ምን ነበረ? ስ ነው ማለት ጸጥ በሉ የሚል ያው በየስቱዲዮ ቀረፃ ላይ ነን፣ ጸጥ በሉ የሚል ጸጥታ ይከበር እና እኛ ጸጥታ ይከበር ለምን እንላለን ጥቅስ ለምን አናረገውም በሚል ለመናገርም ጊዜ አለው የሚል እዚህ መክበብ ላይ ያለውን ጥቅስ ነበር የለጠፍኩት እና ከመልእክቱ ይልቅ በጣም ብሶ የዝናና ነበር እያየ እና ሌላም ሌላም ቀልዶች ተቀልዶብኝ ነበር። የዛን ለሌላም ቦታ ጥቅስ እንዳትፈልግ ብቻ እያሉ ማለት ነው። እና መጽሐፍ ቅዱስ በጣም ውብ መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው እውነት ለመናገር እንደው አንድ ሰው ፈጣሪ የለም እንኳ ብሎ ቢያምን እና ክርስትና ሐሰት ነው ቢል እንደዚህ የሚያምር ሐሰት የለም በምድር ላይ ሐሰት ከሆነ ማለት ነው። በጣም ድንቅ ነው። በዚህ ደረጃ የተብራራ የተብራራና እጅግ ውብ የሆነ የብዙ ጉዳዮች የሕይወት ፕሪንሲፕል ያለበት መጽሐፍ ማግኘት አይቻልም በመላው ዓለም ላይ። ስለዚህ በጣም ድንቅ ነው እና ቅዱስ ጳውሎስ ደግሞ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። ለምሳሌ ስብሰባም ላይ ወይ ምንም ላይ እንግዲህ እኛው መንፈሳዊ አገልግሎት ላይ ስላለን፣ እኔ አሁን አንድን ሰው ልሳደብ ብዬ ጥቅስ ጥቀስ ብትይኝ መሳደብ አልችልም። መጽሐፍ ቅዱስ አፌን ይዘዋል፣ ምክንያቱም አይመችም። እና የምንናገረው ማንኛውም አስተያየት ላይ አንድ ጥቅስ ቢገባበት እኛን ስነስርዓት ማስያዝ ይችላል፣ አንደበታችን መሰብሰብ ይችላል። ከዛ ውጭ ደግሞ ደስ የሚያሰኝ አገላለጽ ነው፣ ወንድማችን መምህራችን ዲያቆን ሄኖክ ኃይሌ የገለጠው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ከሆኑና እንቁ ከምንላቸው መምህራችን መካከል ዲያቆን ሄኖክ ይገኝበታል። የተለያዩ መጽሐፍቶችንም ጽፏል። በጣም አስደናቂ የሆነ አንድ ታሪክ ተፈጽመዋል። በመላው ዓለም የተጋራውና ብዙሀን የተቀባበሉት ጉዳይ ነው። እሱ ምንድን ነው? ኢትዮጵያና ኤርትራውያንን የተመለከተ አንድ ግለሰብ ባቡር ውስጥ መላይክት ታዩኝ ሲል ተናገረ። ነፍሴ ሊወስዷት ነው ወይ በማለትም ተጨንቆ ሲያጋራ የነበረው መልእክት የመላው ዓለም መነጋገሪያ ርዕሰ ጉዳይ ሆኗል። እሱን አከታትዬ አስደምጣችኋለሁ፣ ቪዲዮንም ሙሉ በሙሉ አሳያችኋለሁ። መጀመሪያ ግን ወንድሞቻችን የተነተኑትን ትንታኔ ላስደምጥና ወደ ቪዲዮ አመራ ነው። መላእክት መሰሉ ይስል ኦርቶዶክሳውያንን የገለጸው የውጭ ዜጋ በዓለም ዙሪያ ላይ በዚህ ሰዓት መነጋገሪያ ሆኗል። አጠር ያለች ቪዲዮውን ያጋራው ይህ የውጭ ዜጋ እነዚህ የምትመለከቷቸው ከቤተ ክርስቲያን የሚመለሱ የሚመስሉና የኢትዮጵያ ሃይማኖታዊ እንደዚሁም ደግሞ ባህላዊ ልብስን የለበሱ ሰዎች ወደ ባቡር ውስጥ በሚገቡበት ሰዓት ገልጾ እኔም ታዲያ ደክሞኝ ከስራ በምገባበት ሰዓት ላይ አይኔን ጨፍኜ ስገልጥ እነዚህ ነጭ የለበሱና መላእክት የመሰሉ ሰዎችን ስመለከትም ነፍሴን ሊወስዷት የመጡ መስሎ የነበር ሲል ሀሳቡን አጋርቷል። ይህ የምትመለከቱት ቪዲዮም ታዲያ በበርካቶች ዘንድ እየተጋራ ይገኛል። መልካም ቀን። እንደዚህ ለየት ብሎ መታየት ራሱ እጅግ በጣም ደስ ይላል። በአሁኑ ወቅት እንግዲህ የፊቱ የማይታየው ሰው በሶሻል ሚዲያው ላይ ያጋራው ነገር ዓለምን እያነጋገረ ይገኛል። ይህ ደግሞ እኛን ይመለከታል። ልንገራቸው። እንደዚህም ብሎ ከሶሻል ሚዲያው ላይ ያጋራ፣ እጅግ በጣም ረዥም ከሆነ የምሽት ሺፍት ስራዬ በኋላ ካለው በተቀመጭ አይኔ ለጥቂት ሰከንዳት ጨፈንኳቸው። እናም መለሻ አይኖችን ሲገልጣቸው ይህንን ነገር ተመለከትኩ ብሎ አለ። እነሱንም ስመለከታቸው መላእክቶች መሰሉኝ፣ መላእክቶች መጥተው ነፍሴን ሊወስዳት መሰለኝ ብሎ ተናገረ። ሼር አረገ ማለት ነው። እናም ኮመንቱ ላይ ገብታችሁ ብትመለከቱት ቪዲዮን ከስርታ ጋር ያደረግላችኋለሁ። ኢትዮጵያውያኖችና ኤርትራያኖች አግኝተውታል። እነዚህ በሚያምር ሁኔታ የአበሻ ልብሳቸውን ለብሰው እንግዲህ በባቡር ውስጥ ያያቸው ኢትዮጵያኖችና ኤርትራያኖች እንደሆኑና የኦርቶዶክስ ሃይማኖት ተከታይ እንደሆኑ እንግዲህ እያሳወቁት ይገኛል። እናንተም ኮመንት ላይ ገብታችሁ እንግዲህ አሳውቁት፣ ንገሩት። ለማንኛውም ቪዲዮ ልጋብዛችሁ። ከስር ደግሞ የእሱን አካውንትና ቪዲዮ ሜንሽን አደረግላችኋለሁ። ከዚህ በላይ ምን አይነት ኩራት አለ? አያስደስትም? እኔ በጣም ነው ደስ ያለኝ። መላው አለም በዚህ ደረጃ መላእክት ቅዱሳን መላእክት ነፍሷን ሊወስዷት መጡ እስኪል ድረስ ያደረሰው አስደናቂውን ክስተት በልብሳችን ሰብከናል። ኢትዮጵያዊነት ይሄ ነው። ኢትዮጵያ ሲነሳ ኦርቶዶክስን አለማንሳት ደግሞ አይቻልም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን፣ አብዛኛው አለባበሳችን አንድ ነው። ይበልጥኑ ትዝ ካለ ጥለት ሁላ አለው አረንጓዴ ቢጫ ቀይ ያለበት ጥለት አለ እና እኛ በቃ ይሄንን፣ ሌላ ምንም ገለጻ አያስፈልገውም። እኛ ኦርቶዶክሳውያን ይሄንን አለባበሳችን በራሱ ቅዱሳን መላእክትን የሚሰብክ ነው። ነጭ ነጠላ ለምን ትለብሳላችሁ ቢባል፣ አንደኛ እግዚአብሔር ብሩሃ ባህሪ ስለሆነ ብሩህ አምላክ ስለሆነ የእግዚአብሔር የብርሃኑ መገለጫ ስለሆነ የንጽሕናው መገለጫ ስለሆነ፣ ሁለተኛ ቅዱሳን መላእክትን ስለምናምን ስለምናሳይ። ነጠላ የምንለብስባቸው በርካታ ምክንያቶች አሉ። የክርስቶስ የእግዚአብሔር የባህሪ መገለጫ ነው። ቅዱሳን መላእክትን እንሰብክበታለን። እንዲሁ ደግሞ ጻድቃን ሰማዕታት እንሰብክበታለን። ለምን ድል ካደረጉ በኋላ ብሩ ወደ ሆነው ፈጣሪ ስለሚሄዱ እኔ ብርሃን ነኝና እናንተም ብርሃን ሁኑ እንዳለ ክርስቶስ ጻድቃኑ ከዛ ቅድስናቸው ከዛ መከራሞት ካለፉ በኋላ ወደ ጽድቅ ጉዞ በሚያደርጉበት ሰዓት ያንን የብርሃን አክሊል ይጎላጸፋሉ። እኛም በነጠላችን ቅዱሳንን እኛም በነጠላችን ንጹሐን የሆኑ መላእክትን ደግሞ የእግዚአብሔርን የብርሃነት መገለጫ የሆነውን ቅዱስ ባህሪውን በምንለብሰው ነጠላ ብቻ እንሰብካለን። ይኸው እሱ መላእክት መጡ እስኪል ማለት ነው። በዚህ ደረጃ ናት እናት ቤተ ክርስቲያን ከፍ ብላ አበባ የምትታየው። በጣም ደስ አሰኝቶኛል። እናንተም ስሜታችሁን አጋሩልኝ ለማለት ወዳለሁ። ወንድማችን አቡ እንዲህ ይለናል። እንካተል ሰላም፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችኋል ብዬ አስባለሁኝ እኔም ሙሉ ፖድካስቱን ተመልክቸዋለሁኝ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ። ፈጽሞ ኢሎጂካል የሆነ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድን ነው እሷ አንስታ የነበረው ነገር አለ። ባል ሚስቱ ሊወዳት የሚገባው እንደ ክርስቶስ ነው፣ ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋ ነው ሚመታው? የሚል ነገር አንስታ ነበረ ከዛ ወንድማችን ምን አለ፣ ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብሏል፣ የሚገርፉትን፣ የሚገድሉትን የሚያረጉትን አያውቁምና ይቅር በላቸው ብሏል የሚል ነጠብ አነሰ ጀመር። የማይገናኝ ሎጂካል የሆነ ሀሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል፣ በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለ ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይውደዳት የተባለ ሲቀጥል ደግሞ ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያረጉትን አውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራዊት የተባሉት ቤተ ክርስቲያን አይደለም። ቤተ ክርስቲያን አይደለም ጌታ ኢየሱስን እንደዚህ ያደረገችው ማለት ነው። ይልቁንም ከቤተ ክርስቲያን አካል ውጭ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማለት ነው። ምክንያቱም መድፈር ማለት አንድን አካል ያለ ፈቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፈቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበረ ወንድማችን ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘውም አላቅ ኬት እንዳገኘው ይንን አላቅም እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው ፍትሐ ነገሥታችን ላይ የተጻፈው እንዲሁም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበረ መጽሐፍ ቅዱሳዊ ሀሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በፍጹም አይገባም። በተለይ በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድን ነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው እንዲህ መሆን አለብሽ ለማለት ማለት ነው ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናቅም እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል ራስን እስከ መተው እስከ መስጠት ውደዳት ተብላል እንላለን እኮ ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም እና ይሄ ትልቁ ሮንግ የሆነ ነገር ነው። ሶ የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላል ና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀረብም። የጥሩ ጥሩ ትምህርት ይሆናል ብዬ አስባለሁ። ይህኛ ፖድካስት ለሚቀጥለው፣ የተወዳችሁ ቤተሰቦቻችን ወደ ቀጣይ መረጃችን እና ምራፍቲ እንግዲህ ሉተር፣ ማርቲን ሉተር እናውቀዋለን። በካንሰር ሰው ከሞቶ በላይ ማርቲን ሉተር የገደለው ይበልጣል ይሉናል መምህራችን። እንዴት ዓለምን ካንሰር ከጎደው በላይ ሉተር ዓለምን ጎርቶታል። ምክንያቱም ካንሰር ቢጎዳ ስጋን ነፍስን አይጎዳም። የሉተር አስተሳሰብ ግን ጭራሽ ነፍስንም ይዞ የሚሄድ ሉተር ከፈበረካቸው አምስት ትምህርቶች መካከል አንዱ ሶላፊዴ የሚለው በእምነት ብቻ ነው የሚጸደቀው የሚለው ነው። በጣም ይሄን ትምህርት ሳስብ፣ ይሄን የምንፍቅና ትምህርት ሳስብ የሚደንቀኝ ነገር በተለይ ለሚሰሙንም ይሄ ትምህርት ሉተር የት ሆኖ እንደጀመረው ቢያውቀው ኖሮ እርግጠኛ ትምህርቱን እርግፍ አድርገው ይተዉት ነበረ። ሉተር ራሱ ቃል በቃል እንደተናገረው ብቻዬን በመጸዳጃ ቤት ሳለው መንፈስ ቅዱስ የገለጸልኝ ምስጢር ነው ይል። ይህ ማለት መጸዳጃ ቤት ውስጥ ተቀምጦ የተገለጠለት ምስጢር ነው። አሁን እንደዚህ አገር ሁሉ በሚያምስ ሁኔታ አለምን ያመሰ እምነት ብቻ የሚል ትምህርት ሽንት ቤት ውስጥ የተተገለጠልኝ የሚል ትምህርት ነው። እንደ በሌሎቹ ከሰማይ ወረደልን ምናምን የሚለውን ስናዝን፣ አሁን ደግሞ የኛዎች ደዚህ ሲያነስ ውስጥ ላይ መጽሐፍ ቅዱሱ ላይ ማለት ነው ሲያነሱ ውስጥ ላይ በጣም ታዝናለ። አሁን እኔ በዚሁ አጋጣሚ አሁን አንድ ፕሮቴስታንት እኔ ይሄንን ትምህርት ይዞ ነው ወይ ገለተ ክላይማኖት ጀጅ ለማድረግ ነው። በዚህ አጋጣሚ ይሄ ቃል መጽሐፍ ቅዱስ ውስጥ ቢፈልግ የማይገኝ ቃል ነው። የለም መጽሐፍ ቅዱስ የትኛውም ፕሮቴስታንት ሊያሳየን አይችልም። ከቅዱስ ውስጥ የለም ስልክ ወይም መጽሐፍ ቅዱስ ላይ ያልተጻፈ ሀሳብ ነው ስልህ ደግሞ በአንጻሩ እምነትች ብቻ ማለት እንደሌለብህ ግን መጽሐፍ ቅዱስ ውስጥ ተጽፏል አሁን ያልገባቸው ይህ ነገር ቃል በቃል እምነት ብቻ ማለት እንደሌለብ የተጻፈች አረጋለች ያዕቆብ መልእክት ምዕራፍ ሁለት ቁጥር 24 ላይ እንዲህ ይላል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል ያዕቆብ ነው እንደዚህ የሚለው ያዕቆብ ነው ያለው በዚሁ አጋጣሚ ሉተር ከማይወዳቸው መጽሐፍት አንዱ ያዕቆብ መልእክት ነው የገለባ ወንጌል የገለባ መልእክት ይለዋል እና ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው። ስለዚህ እምነት ብቻ የሚለው ትምህርት በያዕቆብ መልእክት ብቻ የሚፈርስ ትምህርት። ሁለተኛ ራሱ ራሱ በአምስቱ ሶላ እኮ ይጣፋል። እንዴት አንዱ ሶላ እስክሪፕቹራ ምንለው ነው መጽሐፍ ቅዱስ ብቻ ነው አይደለ? ከመጽሐፍ ቅዱስ የጨመሪያ የማይቀነሰው የምትል ችን ችንገንጠል ላርገው ወስዶ ለራእይ ዮሐንስ የተነገረን ይጠቀማሉ። ታዲያ ይሄ ቃል እኮ መጽሐፍ ቅዱስ ላይ የለም። ራሱ የጻፈው ሉተር የጻፈው ቃላት ራሱ መጽሐፍ ቅዱስ ላይ የሉም። ግን ከመጽሐፍ ቅዱስ ውጭ ደግሞ አትቀበሉ ብሎ ራሱ ይጽፋል። እምነት ብቻ የሚለው ራሱ ሲጀመር ገና ትውልዱን ለኃጢአት የሚመች ፐርሰናሊቲ እንዲኖረው በማሰብ የተዘጋጀ ነገር። ዛሬ በዚ አጋጣሚ አለም ለደረሰበት አዘቅት ለመግባት ዋነኛ ተጠያቂዎቹ ሉተር እና ጆን ካልቪን ትውልዱ ምግባር እንዳይወድ አደረጉት፣ ትእዛዛት እንዲንቅ አደረጉት። ስለዚህ እምነት ብቻ የምትለዋ ጥግ ለኃጢአት የምትመቻች ትውልድን ለመፍጠር ታስቦ የተዘጋጀ ነው። እንግዲህ እንዳደመጥ ነው ነው የጆን ካልቪን እና የማርቲን ሉተር እንቅስቃሴ ፕሮቴስታንቲዝምን ከፈጠረ በኋላ በጣም በሀገራችን ኢትዮጵያ እንኳን ሌላውን እንተው በየአደባባዩ የሚጮኸት ጩኸት ስብእና የሌለው ሰውን ማክበር የሌለው እነሱ መናገር እንጂ መስማት የሚባል ነገር ያልፈጠረበት ድፍሬት የተሞላበት እና ማን አለብኝነት ያለበት ነው። በደንብ ታዘቡስ ሆስፒታል አካባቢ ፐብሊክ ኤሪያዎች፣ በጣም ብዙ ህዝብ የሚገኝበት ቦታ፣ ታክሲ ቦታ ላይ፣ ምግብ የሚመገቡበት ቦታ ላይ፣ ህጻናት ቦታ ያሉበት ቦታ ላይ አብዛኛው ቦታ ላይ ሙንታ አርቦ ይዘው በጣም በከፍተኛ ድምፅ ይጮሃሉ። ይሄ ግብረገብነት፣ ሰብአዊነት የሚባል ነገር ከነሱ ስለተሸረሸረ ነው ሰውን ማፈር ሰውን መፍራት የሚባለው ነገር ከፕሮቴስታንቲዝም ቤት ቀስ ብሎ የጠፋ ያለን እና አንዱ እነ ማርቲን ሉተር የሸረሸሩት ይሄኛውን ነው። ሸርሽሮ ሸርሽሮ ያጠፉት እና በጣም ያሳዝናል። የመጨረሻችንን ቪዲዮ እናድርግ። የኢንታ መጋቤ ሐዲስ እሸቱ አለማየሁ ሲኖዶስ በመንፈስ ቅዱስ ብቻ ይመራል የሚለው እሳቤ ትክክል አይደለም በማለት ያስተማሩትን በቀንዲል ሚዲያ የነበረውን በቀንዲል ፖድካስት ማለት ነው። ከዲያቆን ሊቀዳቆን ቀዳሚ ጸጋግ የነበረው ነገር እናስጨምጣቸው። አንዳንድ ጊዜ ሲኖዶስን መንፈስ ቅዱስ ይመራዋል ይላሉ እንላለን፣ ላይመራውም ይችላል። ስለ ምጉዳይ ሲወይ ነው መንፈስ ቅዱስ የሚመራው ስለ በጀት ሲወይ መንፈስ ቅዱስ ሊመራው አይችልም። እንደ ክርስቶስ እኮ በመካከላችሁ እገኛለሁ ብሎ እ መለኪያውን አስቀምጧል። ሁለቱም ሶስትም ሆናችሁ ብትሰበሰቡ በመካከላችሁ እገኛለሁ አለም። ያለው በስሜ ነው ያለው። ስለ ሲኖዶስ መንፈስ ቅዱስ የሚመራው ስለ በጀት ስለ መኪና ጎማ፣ ስለ ሱቅ ግንባታ የሚወያይ ከሆነ እኔ በዛ ጉዳይ ሙያ ያላቸው ባለሙያዎች ከየቦታው ጠርቶ ማምጣት አለበት እንጂ ይህን ጉዳይ መንፈስ ሲቆጣጠሯሉ ጊዜን ማባከን ጅልነት ይባላል። ችግሩ ምድኛ ጳጳሳት አማካሪ የሚያደርጉት ያክስት ልጅ፣ ያጎት ልጅ፣ የሰፈር ልጅ፣ የቀበሌ ልጅ ከዚው ከአካባቢያቸው የመጣ እሱ ደግሞ የሚመክራቸው ለራሱ የሚጠቅመውን እሱ ኪስ የሚገባውን እያሰበ እንጂ የሚመክራቸው የእነሱ ክብር የሚያስመጥን አይደለም። ጳጳሳቱ ሶስት ነገር ቢያደርጉ አንድ ስልጠና የሚወሰድበት መንገድ ቢመቻች ቢመሻች፣ ሁለት አማካሪዎች ቢኖሯቸው፣ ሶስት ንግግር የሚያዘጋጁላቸው ለብፁዓን አበው ሊቃነ ጳጳሳት ሶስት ነገር ይኑሯቸው በማለት መጋቤ ሐዲስ እሸቱ አለማየሁ ተናግረዋል። በጣም ደስ የሚያሰኝ ነው። አማካሪ ቢኖራቸው ስልጠና ቢወስዱና ንግግር የሚያደርጉላቸውን ሰዎች ወይም ጽሁፍ የሚያዘጋጁ ንግግር የሚያደርጉበትን ጽሁፍ የሚያዘጋጁላቸው ሰዎች ቢኖሩ በሚል ሀሳባቸውን አስቀምጠዋል። በዚህ አጋጣሚ መንፈስ ቅዱስ እንግዲህ ቅዱስ ሲኖዶስ የመንፈስ ቅዱስ ውሳኔ ነው ብለን እናስባለን እናምናለንም እና ሙሉ በሙሉ የመንፈስ ቅዱስ ነው ልንልም አንችልም። የሚነጋገሩበት አውድ ይወስኗል በማለትም ተናግረዋል። ምክንያቱም ኦርቶዶክስ ያሉን ሀሳብ ቢያነሱ በዛ ስብሰባና ውሳኔ ላይ መንፈስ ቅዱስ ተገኝቶ ወስኗል ልንል አንችልም ነው ብፁዕነት መጋቤ ሐዲስ እሸቱ አለማ እየተናገሩ ያሉት። እዚህ ሁሌ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔች ሙሉ በሙሉ መንፈስ ቅዱስ የተገኙበት ነው የምንለው ኦርቶዶክሳዊ ሆነው ሲገኝ ነው በማለት ሀሳብ አንስተዋል። እናንተስ የተወዳችሁ ቤተሰቦቻችን ሀሳብና አስተቶቻችሁን እናንተ ማስቀምጡልኝ። ወንድማችሁ ልኡል መብራቱ ነኝ። የዛሬ የአሮስ መረጃችን ይህን ይመስላል። ላይክ ካደረጋችሁ ሼር ያደረጋችሁ ነው። ሀሳብ አስተቶቻችሁን ስጡ። በቀሪ መረጃዎች የምመለስ ይሆናል። መቶ ሺህ እንድረስ ሰብስክራይብ ማድረጋችሁ እንዳይዘነጋ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።